ይደለኝ እዚህ ጋር ይደለኝ፣ ምናምን መስሏችሁ? ይደላማ ሳሎኑ ምን የመሰለ ሶፋ ይንትቼ። እዚህ ወንበር ላይ ቁጭ ብዬሽ፣ ወንበር እኮ እባክሽን፣ ከዚህ ከደረቅ ወንበር ላይ ይሻላል፣ ወገብሽን አትጉጂ ተብሎ ድምፅ ሆኛ ይሉኛል። ድምፅ ሆነ ሕገ መንግስቱን የሚያስከብር ሰውየው እዛ ብቻ ነው። እነዚህ ይጮኃሉ ማለት የሚያቃጥሉ ሌቦች አሉ። መየቱ ጋር ምን ታመጣል? የለቀ እንደው ጃኒ ተወጃታል ነበር ማሪ ለሷ ብቶኝ ይለቃል ተወጃታልሽ መውለድ አይደለም ለእውነት መቆም የሚያስበው ስለወደድሽ አይደለም፣ ሱስዬ ሰውን ስለወደድሽ ለእውነት ለእውነት መ ለእውነት ትቆሚያለሽ። ልጅሽም ስለሆነ ስለወደድሻት ስለምታከብሪያት አይደለም ለእውነት እንቁ አንቺም ለእውነት ብትቆሚ ለውደርሹ ላልውደርሹ ብቻ አይደለም ገባሽ በቃ ይህ ነገር ትክክል አይደለም መታገል እንኳን ባትቺ መሟገቱ አትቺ በቃ ትክክል አይደለም ማለት እራሱ ትልቅ ነገር ነው ትክክል አይደለችም ለመናገር ጃኒ ግን ደግሞ መታሰር ያለበት ኖ እሷን አደለም ያልኩሽ በአጠቃላይ የሚሆነው ነገር ትክክል አይደለም እሷም ትክክል አይደለችም ማለት ይከብዳል በነገራችን ላይ ሞኝ እያደረጓችሁ ነው ስለመብታችሁ እንዳትከራከሩ እያደረጓችሁ ነው እንጂ ለኔ ትክክል ናት። ይቅርታ ግን ምን ይባላል መሰለሽ፣ እሷ ናት ያንን ህይወት የምትኖርበት እኔ አይደለሁም። ስለዚህ አሁን እሷ ስለምትኖርበት ያንን ህይወት መጀመሪያ ለመከበር እራስን ማስከበር አልገባሽ። አንቺ እንደዚህ አይነት ነገር ከፈለግሽ፣ መከበር ከፈለግሽ እራስሽን መጀመሪያ ታስከብሪ። ያንን ነገር ካለ እኔ ያው እዚህ ጋር መተው አንድ ሰው አንቺ እንደዚህ ቢላይ መጀመሪያው እኔ ይሄ ብልግና ላይ የወጣሁት እኔ ነ ያባሸግ የሌለበት መክሰስ የማትልበት አድራሻ የሌለበት። ስለዚህ ይሄ ሰው እንዲያለኝ ብዬ እንትን ማለት አልችልም። እያስፈራሯችሁ ነው፣ እያስፈራሯችሁ ማለት ይሄ ትውልድ ሽ ማርያም እንደሆነ ታውቂያለሽ። ኢትዮጵያ ችግሩ ምን እንደሆነ ታውቂያለሽ። ከታሰርሽ በኋላ ምን ታወሪያለሽ? ምን የማወራት እንትን አለሽ? ከገባሽ የሚከበርበት ለማስረዳት ምክንያቱም ጥፋተኛ ነኝ ብላችሁ ካላችሁ ፍርድ ቤት ራሱ ጥፋተኛ ናችሁ። ራሳችሁ ላይ ምስክር ሆናችኋል። ስለዚህ ራሳችሁ ላይ ምስክር ከሆናችሁ አ ይህንን የሚፈልጉት ኤኒዌይ ቸበርቻቻ የሚፈልጉ ናቸው። ትልቁን እኮ ላቸው የሀገር ታክስ የሚዘርፈው አለሽ ታክስ የሚከፍለውን እኮ የሚያጭበረብረው እንደዚህ አንጠልጥለው ፍርድ ቤት አያቀርም ኔነት ምስኪኑን የዋሃውን ገባችሁ። ዘመድ የሌለውን ቤተሰብ የሌለውን እሱን እሱን ነው።

ኦሮሞን እንደ ኦሮሞ ያዋረደች ሮማን ተሰማ ሀገር ቤት ገብታ ስትወጣ ኦሮሞን እንደ ኦሮሞ ያዋረደች የዛኔ ህግ አልወጣም ነበር። የቅርታ ደብዳቤውስ ስሩባቸው፣ ችግር የለም ስሩባቸው። አንድ ቀን እግዚአብሔር ደግሞ ቀን ያት እናንተ ላይ ይፈርዳል። ስለሚፈርድ ችግር የለው። ፍርዱ ቅርብ ነው፣ ቅርብ ነው ፍርዱ የልጆች አምላክ ቅርብ ነው። የደሃዎች አምላክ ፍርዱ ቅርብ ነው። እንዴ ሙዚቃ፣ ይህምን ሙዚቃችን እናዳምጥ። እናቴ የማንከፍልበት የማይቀየመን፣ እስር ቤት የማያስገባ ይሄን ተናገራችሁ እናስራለን የማይለው እሱን እናዳባችሁታ። ተራው ደሃውን ህዝቡማ ተው ተጨፍልቃል። ወንድሜ አሁን እኮ የሀገሪቷን ሁኔታ ለመረዳት ሀገሪቱ ያለችበትን ሁኔታ ለመረዳት የፍርድ አሰጣጥ ላይ እንዲያውም ጀዋር አልጻፉም። እንዲ የሀገሪቷን ሁኔታ ለመረዳት ገለቴ ማየት ብቻ ነው የሚያስፈልገው። አይስወር አይስወር አይስወር። በቃ ፍትህ እንደሌለ ጀስትስ እንደሌለ አስባችሁታል፣ አስባችሁታል። ገለቴ ነት ገለቴ፣ በቃ አፈሪ ዝም ሁላች፣ ብቻ አይዞች ገለቴ ማለት እኔ እናቴ አንቺ ፍትህ ካጣሽ እኔ ፍትህ አላገኝም። አንቺ ፍትህ ካጣሽ ምስኪኑ የኦሮሞ ልጅ ፍትህ አያገኝም። አንቺ ፍትህ ካጣሽ አስበሻል? ገለቴ አንቺ ፍትህ ካጣሽ ምስኪኑ ኢትዮጵያዊ ፍትህ አያገኝም። በቃ እኛ ደክሞናል። በአንቺ ሀገራችንን እግዜር ይስጥሽ፣ ሀገራችንን እንድናውቅ ስላረግሽ። አንቺ እኮ ማለት እኮ የሀገር ሀብት እኮ ነሽ አንቺ የሀገር ሀብት ሆነሽ ፍትህ ካጣሽ እኔ እንደሌላው ፍትህ አልጠይቅ። እያየሁት እኮ ነው። እንደ ልቡ በአንድ ወረቀት ሀከሌን አምጦልኝ ብሎ ቤቱ ድረስ በቃ ልክ ሴት የሚያስመጣ እኮ ነው የሚመስለው። ሴት የሚያስመጣ አስባችሁትን። ሴት ክፈላት እና የሆነ ይሄ ነጮች ቫኬሽን ምናምን ወይንም ደግሞ አፍተር ፓርቲ ምናምን ሲኖር ተመርጠው እነዚህ ሴቶች አሉ በዚህ ሀገር ማለት ነው እና